ሀያ ሰላሳ አሁንም እንደቀጠለ ነው። አሁን ደግሞ በስቱዲዮ ቁጭ ብለን ስለ ግንኙነቶቻችን የምንወያይበት ሀያ ሰላሳ ፖድ ዝግጅታችንን ላይ ደርሰናል። ትርሃስ ደግሞ በስቱዲዮ እንግዶቿን ይዛ እየጠበቀችን ነው፣ ወደዚያው ንለፍ። ሀያ ሰላሳ ፖድ በ20 30 ፖድ ፕሮግራማችን ላይ ነው የምንገኘው ዛሬ ደግሞ ልናነሳ ወይም ልናወራበት ያሰብነው ርዕስ ሰዎች የሚፈልጉት ቦታ ለመድረስ ወይም ደግሞ እራሳቸው ላይ መለወጥ የሚፈልጉትን ነገር ለመለወጥ እንቅፋት የሚሆኑባቸውና ምናልባትም ለአንዳንድ ግንኙነታቸው በጣም ያልተገባ መስዋዕትነት የሚከፍሉት ለምንድን ነው? ስለዚህ እንዴትስ ደግሞ ከዛ ያልተገባ መስዋዕትነት ወይም ጤናማ ካልሆነ ነገር መውጣት እንችላለን የሚለው ላይ ነው የምናወራው። የወጣቶች ኢሹ ነው። በጣም ብዙ ወጣቶች እዚህ ችግር ውስጥ ልትኖሩ ትችላላችሁ ብዬ ያስባለሁ። ዛሬ ግን መፍትሄውን እናገኛለን። የጋበዝኳቸው ባለትዳሮች ደግሞ ቢሊ ነጽ በመባል የምታውቋት በጣም ብዙ ለውጦችን ያሳየች በተለይ ደግሞ በስፖርታዊ እንቅስቃሴ ከነበረችበት ከፍተኛ ኪሎ ከመቶ ሀያ ምናምን አሁን ወደዚህ ደርሳለች እና ትልቅ ለውጥ ያሳየች ስለሆነች ብዙ ነገሮችን አልፋ ስለመጣች ከእሷ ብዙ የምንማረው ነገር አለ። ባለቤቷ ደግሞ ትልቁ እዚህ ለመድረሷ ምክንያት ነው፣ ሰፖርት የሚያደርጋት ነው። አቤልም እንኳን ደህና መጣች፣ በጣም ደስ ብሎኛል እንግዶቼ ስለሆናችሁ እና ቢሊ ደግሞ በጣም ብዙ ሰው የሚያቅሽ ያው እንግዲህ ጀግናዋ ሴት በተለይ በዚህ በቦዲ ሉዝ በማድረግና በጣም የተለያየ ነው። እንደውም አንቺም እያልሽ ነበር ብዙ ፊት ነው የተለያየ ነው። ኢቨን ፒክቸሩ የመጀመሪያ የነበርሽበት እና አሁን የነበርሽበት ፍጹም የተለያየ ነው እና በጣም ብዙ ሰው ለካ ውፍረት መቀነስ ውበት እንደሚሆን እንደገና ደግሞ ከእድሜያችን በላይ የሚያስገምተንን በጣም እንደው እድሜን ሉዝ እንዳደረግኩኝ ነገር ነው ፊል እያደረግኩ የነበረው ያልሽበት አጋጣሚ አለ እና በቃ በእድሜያችን በደንብ መዘነጥ እያለብን መልበስ እያለብን ማማር እያለብን በጣም ብዙ ነገሮች ሉዝ ለካ እናደርጋለን የሚለውን ነገር በጣም ብዙ ወፈር ለሚሉ ሴቶች ወይም ክብደት ላላቸው ሴቶች ትምህርት ሆነሻል እና እኔ በጣም የገረመኝ የመጀመሪያ አንቺን ቪዲዮ ሳየው፣ ኢትዮጵያ ናት አደለች? መሆንሽን አማርኛ ባትሆን አላምንም ነበረ የእውነት እና በቃ የሆነ ወይ ብላክ አሜሪካ የሆነ እንደዛ ነገር ነው ያሰብኩት ምክንያቱም ነጮች ናቸው እንደዚህ አይነት ቻሌንጆች ላይ ብዙ ጊዜ ትልልቅ ለውጦች ምናምን የሚታዩባቸው እና እኛ ሀገር ደግሞ መሆኑ ደግሞ ሞር ወደ እኛ ቀርብ ማለቱ ደግሞ ልክ ይቻላል እንዴ እንድንል ያደርጋል። እና እኔ ወፍራም ነበርኩ ይዘዊ ያው ሰው አይ በጣም ወፍራም ነበር ሰባ ምናምን ነበርኩኝ ዩኒቨርሲቲ ስገባ አይ ግቢ ስገባ በቃ ቀነስኩ። አይ ቲንክ ኤንቫይሮንመንት፣ ምግቡም ምናምን ግቢ ላይ በጣም ብዙ ሰው ዩኒቨርሲቲ ላይ በጣም ብዙ ተማሪ ይቀንሳል ነበር። ከግቢ ለአንቺ ተስማምቶሻል። እኔ በጣም ኦፈር ነበር በጣም በቃ ለቀርሽ ውስጥ ምንም ነበር በጣም ስለመመገብ በጣም ብዙ ነገር ነበረ። ማርጋሪ፣ ማዮኒስ፣ ቻኮሌት በቃ ሙሉ ምንድን ነው በሚጣፍጥ ነገሮች ነው የተሞላው። ያን ሆነ ክብደት አንሶሽ ጨምር የተባልኩ ነው መስለው። በጣም ብናወራበት ደስ የሚለኝ አንድ የተናገርሽው መቼም ማረሳው ቃል አለ ብዙ ነገሮችሽ እ አካባቢሽ ላይ ያለውን ነገር በጣም ብዙ ነገር ኢግኖር አድርገሽ ራስሽ ላይ ብቻ ፎከስ እንዳደረግሽ ከልክ ያለፈ መስዋዕትነት መክፈል ለማይገባው ነገር ነው እና እስቲ እሱ ላይ፣ እንዲሁም በጣም ብዙ ነገር ትይኛለሽ ብዬሽ እጠብቃለሁ ያልኩሽ ነበር። አላማ መጀመሪያ አላማ ስንይዝ የሆነ ነገር ብዙ ያሰናክለን፣ እንደተናገርሽው በዙሪያችን ያለ ሰው ከሌ ምን ይለኛል ከላይ ወደኋላ ያስቀረናል። እኔ ምን አይነት አስተሳሰብ አለኝ መሰለሽ፣ በዚህ ነው የምታወቀው። ብቻ አሁንም ድረስ በዛ ታወቃለሁ። የሆነ ነገር ሳስብ ከት ነው ማድረገው፣ የሚያስደናቅፈኝ የሚያሰናክለኝ ነገር ሙሉ ምንም ያለ ምንም ሼም ከት ነው ማድረግ። ሻ አታገኙኝም ለሶስት ወር። ከሶስት ወር በኋላ ግን ሰርፕራይዝ አድርጋቸዋለሁ ብዬ ነው ያም እልህ አለ። አንደኛ ስመጣ የሆነ ነገር ይዤላቸው መምጣት እፈልጋለሁ፣ ጠፍቼ ስመጣ። ስለዚህ ያም አንድ ስቴፕ ወደፊት አድርጎኛል። ከታደረግኩኝ ስልክም ሲደወል አላነሳም፣ የፋም የማንንም ስልክ አላነሳም። በቃ ከእሱ ጋር ብቻ ነው የምናወራው። የተለየ ነገር ግን ፋይናሊ ለእኔ ለእንትኔ ለሰክሰሴ በደንብ ነው እየጠቀመኝ። ያቺን ውሳኔ በመወሰኔ ብዙ ነገር አትርፌበታለሁ። ፋይናሊ ጓደኛ ብቻም አይደለም ቤተሰብም፣ ሰፖርት አያደርግም። በተለይ የክብደት መቀነስ ምናም ብዙ ጊዜ ከመልካም ነው የሚመስለው። ውፍረትሽን ይፈልገዋል እንደ ውበት ነው የሚታየው። የሴትነትሽን ውበት እንደሚያጠፋ አያቁም። ጓደኛ፣ ቤተሰብ ኤቭሪባዲ ሰራውንድሽ ማንም ይሁን በጣም በቃ ኤክሰፕሽናል ካልሆነ አይረዱሽም። አንተ ግን በጣም ሰፖርቲቭ ነበርክ። እንዴት ነው ያንን ሞራል ራሱ የኖረ ከአንተ ራሱ ሊያውም ኢግኖሪ እያደረገች አልፈልግም እያለች? ዊ ቻሌንጂንግ ነበር በጣም ነበር የምታስቸግረኝ በጣም። ግን ያው ምን አለ መሰለሽ እድሜዋ ቅድማ እን ስትወፍሬ እድሜሽ ናት መሰለኝ በተለይ ሴት ስትሆኝ ትልቅ እንትን እድሜ ያለሽ ምናን ይመስላል። እና እኔ ደግሞ በቃ ሚስት ያደለች አይመጥንሽም ነው ብዬ ምላት ማለት ነው። ገብቶሻል። ሶ እንዴት እንቀይረው ነው ቻሌንጁ። እንዴት እንቀይረው እንዴት አድርጌ ወደምፈልገው አይነት ስዕል ለአምጣት የሚለውን ነው በቃ መጀመሪያ ከራሴ ጋር ከዛ ከእሷ ጋር አንፋይት አድርጌ ምናም ግን እንዳለችው አንዴ ዋንሳ ሰብት ካረገችው በኋላ እኔ የለውኛው

ጠንካራ ግን አንቺ አትናደጂም ነበር? አሁን የሆነ ባሎች አስቴት ሲሰጡ ኢቨን የሆነ ነገር ጥፍርሽን እንኳን እንዲህ አይነት ቀለም ተቀቢ ምናምን ካልሽ ምን ነው ይናልወድድከው ምናምን ቀጭን ፈልግ ነው ነበር ሲለኝ ቀጭን ፈልግ ያልገዛ እሱ ነው ብለው እና በእሱ ኢሹ ተጠልታችሁ ታውቃላችሁ። በዛ ድን ሊዋና ማስቸግረው አልቀንስም አልቀንስም ያስፈራ- በጣም የሚያስፈራ ስሜት ነው የሚሰማኛ። እኔ እንዴት ነው ዳይት ዳይት ሲባል አእምሮዬ የሚመጣው ቅጠላቅጠል ነው። ቅጠላቅጠል ደግሞ ላይ ነው የሚያስጠሉኝ ነገሮች በልቼ ነው። ብዙ ኢንቨስት አድርጎብሻል። በደምብ በደምብ ሌላ ይለኛል ያኝና ከድሮ ጋር አሁን ሳውቁ ሄድሮዋል አሁን ደስ አይልሽም ይለዋል። ሴቶች አሁን ሴት ስለሆንን ብቻ የሆነ የሚያናድዳችሁ ነገር ይኖራል ብያ ሴት ስለሆንን ስለ ምናደርጋቸው እናንተ ብዙም አንደርስታንድ ማታረጓቸው ነገሮች እና እስቲ በምንድን ነው የምትናደድባት? እኔ ገንዘብ ምናምን በጣም ታጠፋለች ገንዘብ ልብስ አትወሳሰዱ? ሁዲ ምናምን አትወስድበትም፣ የእኔን ትወስዳለች። በጣም ቴንኪ ወናት። የእሷን የሆነ ነገር ስነካ ሁሉም ነገር የእሷ ነው የእሷ የእሷ። እኔ ደግሞ ማቀው አንድ ላይ የኛ እንደሆነ ነው። ይሄ ከባድ ሹ ነው ልትገዛልኝ ልብስ ቡቲክ ከብተን እኮ ነው። እኔ እንግዲህ በዛ እድሜ በ18 በ17 ዓመት በጣም ሂውጅ ነኝ የአርባ ምናምን ዓመት ሰው ነው መስለው እና ልብስ ስለስቷ ምናምን ሲል እንደ ጅ መታከል ሴትዮዋ ማዘር ነው በሽተኛ ናት አሉ። ግን አገብቷቸው እርስዎ ነው የሚገዙላት አሏት። እና እሷ ደ አስረዳችሁ፣ እድሜዋን ከነመታወቂያ መውጣት ነው ይቀራት ልጅ ኮና ትልቅ መስላችሁ ነው ምናምን ብላል ሰውን ብዙር ነበር እና እንትን አይገናኝም። ያም አንቺ ግን ምንም እንትን አይልሽም ነበር፣ ማለት አያናድድሽም ነበር ምንም። ኮንፊደንስ ከጥግ ነበር። አምሮ ብዬሽ ነው የማስበው። ኮንፊደንስ እስከ ጥግ ነበር። አሁን ኮንፊደንስ የለኝም። በጣም ፌክ ኮንፊደንስ ነው። አምራለሁ አምራለሁ ። የዛሬ እንግዲህ እናወራበታለን ያልኳችሁ ይሾ አንደኛው ያልተገባ የሆነ መስዋዕትነትን እየከፈልን ራሳችንን እንዳናጣ የሚል ነው እና እዛ ላይ እስኪ ምናልባት አንዳንድ ሰው ራስ ወዳድነት ሊመስለ ይችላል። ቅድም እያልሽ ነበር አንቺ ብዙ ነገሮችን ኢግኖር አርጌ ወይም ደግሞ በቃ ዘግቼ ለሶስት ወር ምናምን ብዬ ዘግቼ ነው ከዛ የራሴን ነገር ላይ ፎከስ ማድረገው። ኢቨን ፋሚሊ እያልሽ ነበር ና እንዴት? እሷ ምን ሆና ነው? እንዴት ለፋሚሊ ጊዜ አትሰጥም? እንዴት ለጓደኛ ጊዜ አትሰጥም ወይ እንደዚህ አይነት ቦታዎች ላይ ማህበራዊ ሕይወታችን ላይ ለምን አትገኝም የሚል ነገር ይመጣልና ያንንና ባውንደሪ እንዴት ነው መለየት የምንችለው? ወይም ደግሞ ይሄ ይሄ ራስ ወዳድነትን ሳይሆን ጀስት በቃ ለራስ ጊዜ መስጠት ነው የሚለውን ነገር ሰዎች ማክሰብት እንዲያደርጉት ባውንደሪ ማበጀት የምንችልበት የሚለውን እስኪ ከሁለት አንዳችሁ በደንብ እሷ ስለምታውቀው እኔም የሆነ ነገር ለማሳካት ሳስብም ምን በአጠቃላይ አይምሮ ውስጥ ምን ይመጣል መስለሽ ማምንበት ነገር ያንን ነገር ሳላሳካ ከመወቅሳችሁ በሳክቼ ብደሰትባችሁና እናንተም ባስደሰት ብንከባከባችሁ አይሻልም ነው ምላቸው በዙሪያ ያሉ ሰዎችም ያውቁታል ይህን ጸባይ እና ይህን ነገር ከእኔ ለመውሰድ ብዙ ማለት እንትን እላቸዋለሁ ነግራቸዋለሁ እኔን አታገኘኝ የሆነ ነገር ማሳካት ካለባችሁ አታገኘኝ ችግር የለምሽ አልቀየምሽም ብቻ ጥሩ ሆነች ነኝ ምክንያቱም እኔ እንትን አልልሽም። እሺ አሁን ከአንቺ ጋር ዛሬ መጣው ተዝናናው ምግብ በላው ምንድ ነው የምጠቅምሽ ነው የምላት ነገር። አታገኘኝም ይሄ መጨረሻችን ነው እንዴ ሁላ ነው የምላት። ኦኬ ጥሩ ነገር ይዤ መጥቼ አንቺንም ባስደስትሽ ለአንቺም ፍተርፋ አይሻልም። አንቺ ካቃትሽ እኔ አላቃተኝም። ስለዚህ ተረጅኝ ነው። እና በዙሪያ ያለ ሰው ፕሬሸር ያሳድሩብሻል። ነይ እንዲያት በይ ካልፈለግ በፍጹም አላደርግም። በፍጹም ውስጤም አይፈቅድልኝም ምክንያቱም ሂጅ አድርጌ ሰርቲፊኬት በጣም ዘጸት የሚሰማኝ እኔ፣ እንዲያውም በነገራችን ላይ ኢቨን ቀጠሮ በአንድ ቀን ከአስር በላይ ቀጠሮ ሁሉ ልይዝ እችላለሁ፣ እንቢ ላለማለት በሼም ማለት ነው። እና እንዲሁ እንዴት ነው ሰው ሼም ይዘው አልሻ እንዴት ነው ሰው ሼም ማይዘው? እኔ ራሱ እንደዛ ነው። እንዴት ነው ሼም ማይዛት ነው ራሱ አንዳንዴ ምን ምን አይነት ነገሮች ላይ ስትወስን እስኪ፣ ታያታለህ ካንታሁን፣ በጣም የምትደነግጥበት የምትወስናቸው ውሳኔዎች ለምሳሌ፣ አሁን እንግዳ ጠርታሽ፣ ራሷ ደውላ ጠርታሽ፣ አጋጣሚ የሆነ ነገር አሁን ለምሳሌ ስራ ሊሆን ይችላል ላይክ ሰዎች ወይ በጣም ሼ የሚይዘን ሰዎች ምናምን ምን ፈርታን ይመስላል ማለት ይሄ ፋይናሊ ኮንስኪንሱ ምን እንዳይሆን ፈርታን ነው። ያው ሰው እንዳይቀየመን ውስጣችን ያለው ሰው እንዳይቀየመን ነው ሰው እንዳያዝንብሽ የሚፈለግ እንዳይደብረው ወይ እንዳይናደድ፣ ይህ ለሰው ስሜት መጨነቅ አለ። ከዛም ይመጣ ነው። እንደውም እንደ ኤግዛምፕል ማነሳው በፊት አብራኝ የምትሰራ ጓደኛ ነበረች እና ይዛን የሚስ ጀምር የጎረቤትም ነበረች ታያቃለች እሷም ኦቨርዌት ናት በጣም ኪሎዋት ኦልሞስት ከኔ ጋር ተቀራራቢ ነበር። እና እኔ ስሰራ እየቀነሱ እየቀነሱ እያየችኝ ትመጣና እንዲል አድርገ እያረግሽ ነው በጣም በቃ ጥያቄ እየሆነባት ነበረ። አብረሽ እንደውም ጀምራለሁ ሞቲቬት አደረግሽኝ ብላ ሞቲቬሽኑን ወሰደችው። ግን ተግባር ላይ ለማዋል ስትል አንድ ቀን አብረን እየወረውጥን መንገድ ላይ በጣም ያሁን ሀገር መንገድ ላይ ስትሄጂ ሴት ላይ የሚደርሱትን ኮሳዎች አሉ። በጣም ብዙ ስድቦች ይሰደብ ነበር። ግሬ ምንም አይመስለኝም፣ ኦንሊ ጭንቅላቴ ውስጥ አለ ምስለው፣ ያንን እያሰብኩ ነው። በስርዓትም አላዳመጣቸውም። እሷ ውፍረት ይሻለኛል ብላ አቆመች። እስካሁን እዛው ላይ ናት። ኦቨር ዌይት ናት። አንድ ቀን ሄድን አልቀሳን የተመለሰችው የሚባለው መንገድ ላይ በጣም ብዙ ቄንጦች፣ ብዙ ስድቦች፣ ብዙ እንትኖች ነው የሚሰጡ። ያንን ግን እኔ አልሰማውም ነበር። ኦንሊ ጭንቅላቴ ውስጥ ያለው ነገር ነው። ቪዥን እያረኩ ምሮጥ ነበረው ግን እሷ ከአንድ ቀን በላይ በቃ እስካሁንም ታደንቀኛለች። ያ ነገር ያኔ ብትጀምር ኖሮ አንድ ስቴፕ ቢያንስ አብረን ኔድ ነበር። እና አይሽ በሰዓቱ ለሰው ቅድሚያ ስለሰጠች የራሷን ፊሊንግ ትታ እንድታቆም አደረጋት። ራሷ ትፈልጋለች መቀነሱ፣ ሰው ግን ያለው ኢንቫይሮንመንት አላስቀነሳትም። ይህ ምንድነው ከዓላማሽ አንዱ ወደኋላ ያደርግሻል ማለት ነው። ያልተገባ መስዋዕትነት ከፍላለች። ጤናማ ባልሆነ መንገድ ማለት ነው። ያልተገባ መስዋዕትነት የከፈልክበት በኖርማሊቲ እኔ ስከፍል ኖርኩት ያንተ አክቹዋሊ እንደዚህ ነው ብዬ ለአሁን ለማስታወስ ትንሽ ይከብደኛል። ግን ሁል ጊዜ የሚሆን አላማ ውስጥ ሲሆን የሆነ ነገር ለማድረግ ስነሳ ሁሌም ቻሌንጅ አለ። ሁሌም በቃ የሆነ ያን ነገር እንዳላሳካው የሚያደርጉኝ ነገሮች የሚፈጠሩ ነገሮች አሉ። ሁሌ እንደዛ ብዬ ነው ማስበው ኢቨን የሆነ ነገር አሁን ለምደ ነው የሆነ ነገር አብረን እራሱ የሆነ አላማ ልንጀምር ስንል እንደ ባለትዳር እንደ ከፕል እራሱ በጣም ነው የምንፈተነው። ነው ብዙ ጊዜ አብረን ብዙ አላማ እንይዛለን። ግን ያው የምናረገው ምንድን ነው በጸሎት ነው። በጣም ነው የምንጸለየው። የጋራ ጸሎት እንጸለያለን፣ ብቻ ለብቻ እንጸለያለን። በቃ እሱ ነው ሞጣበት መንገዴ፣ ለእኔ እሱ ነው። ወደ እናንተ ልምጣና ትውውቃችሁ መቼና እንዴት ተጀመረስ? የት ነው የተዋወቃችሁት? ዩኒቨርሲቲ ተማሪ ሆነን የተዋወቅ ነው። ስንተኛ ዓመት ተማሪ ሆናችሁ? ፈርስት ኢር ነው ሦስተኛ ዓመት በጓደኛችን የኔ ጓደኛ ልደት ነበረ። በጓደኛ ልደት ላይ እሱም በእሷ በኩል ሌላ ወንድ አለ፣ በእሱ በኩል የመጣው ሌደው፣ በእሷ በኩል በስቲል የተገናኘ ነው። አጋጣሚ ነው። ይሄ የልደት እንትን ብሶ እያገናኘ ነው። ከዚህ በፊቱም የጋበዝኳቸው እንግዶች እንዲሁ የበርዝ ዴይ ዝግጅት ላይ የተገናኙት ና እንዴት ነበር፣ እስኪ የመጀመሪያ ያየሀት ቀን እና ደግሞ እንዴት እሱ ወደ ጓደኝነቱ መጣችሁ? እንዴት ሰርክ ተቀበልክ ወይም ተቀበልሽ? ያው እንዳየዋት በጣም ነበረ እንትን ይሄ በጣም ተጫዋች ነገር ነች፣ ሳቂታ ነች። በጣም ነፃነት ያለት ልጅ ነበረች እና እኔ ደግሞ ይመቸኛል እንደዚህ አይነት ሴት ይሄ በደንብ ሶሻብል የሆነች ሶሻብል የሆነች ሴት በጣም ደስ ትላለች። እና ይሄ በቃ እንዳየዋት በጣም ነው ደስ ያለኝ። ሶ የሆነ አጋጣሚ ተፈጠረና የምናወራበት ቃል እንገዛ ነው ምናምን ነገር ያንን አጋጣሚ ሳገኝ ነው በቃ በደንብ ወረዋት ምናምን። ሁኔታው ለእኔ የተመቸ የሚለዘሞር ሳወራት ራሱ ደስ ትላለች። ልክ እንዴት ነው አይተሹ ሰው እኮ ከዛ ደግሞ ስታወሪ በቃ እንዳሰብኩት ተነሴ ነበረች ከዛ ስልክ የዛን ቀን ተቀባበላችሁ? አዎ፣ ግድ ነው ስልክ ተቀባበልን። እኔ ማውራት ጀመር ነው የማወራው። እንደት ነው ረዥም አላሰብንም፣ ይቆያል ብለን አላሰብንም። ቀለል አድርገን ነበር ግን በመጀመሪያ ቀን ባይሆንም ከሆነ ጊዜ በኋላ ይለኝ ነበር፣ ሳስበው ነው ያው፣ ወደፊት ሚስቴ አንቺ ትመስይኛለሽ ይለኝ ነበር እንጂ ኖርማል ቤስት ጓደኞች ነበር። ቤስት ፍሬንድም አይደለንም እንደ ማውራት መጀናጀን ነው የሚባለው። ግን ረዥም አላሰብንም እውነት ለመናገር እሱ ይለኝ ነበር ከሆነ ጊዜ በኋላ የወደፊት ሚስት ነች። ልጅ ነን የዛኔ ስለትዳርመን ብለሽ ታስቢያለሽ። ግቢና ብዙ ኃላፊነቶች አሉ የቤተሰብ አላሰብንም። ሳናስበው ሄድን ነበር። ከዛ ጭራሽ እናንተ እንደውም እርሊ ኤጅ ላይ የተጋባችሁት። ኦልሞስት ማንም አልነበረም እኛ ስንጋባ እንደዚህ አይነት ውሳኔ ስንወስን፣ በጓደኛም በዙሪያችንም ማንም ሰው አልነበረም እና ትንሽ እንደውም ከባድ ነበረ ወጣን ተገባል። ምንም ልክ ከግቢ እንደወጣ የተጋባ ሰው ነው። እኔም እሱም ኦልሞስት ከእድሜያችንም ልጅ ነን ብዬ ነው ማስበው አይምሮ እስፔሻሊ ከእሱ በላይ ከእድሜም ትንሽ ወደኋላ ልጅ እንደ ልጅ ያደረገኝ ነበር። እና ሙሉ ኃላፊነቶች ነው የመጡብን ወደ እንትን ስንገባ። ብዙ ሚዲያዎች ላውርተናል ብለን ምን እንዴት ነው ያንን ሀስል ያለፋችሁት? እና ምን ነበር ደግሞ በጣም ከባዱ ነገር፣ በጣም ከባዱ የሆነባችሁ ነገር መጀመሪያ ላይ ወደ ትዳር ስትገቡ ቀላል የለም፣ ገባር ነበረ ኑሮም ኃላፊነቱም ገባሽ ኖረን አላየ ነው እንደሆነ ራሱ አላወቅም። ከቤተሰብ አንድ ልጅ የነበረን ሰዎች ልጅ ወዲያው ነው። ስፔስ አልነበረንም፣ ኃላፊነት ተደራረበ። ፋይናንሻሊ ማቹር አይደለንም። አስተሳሰብ ላይ በቃ ትንሽ ነገር የኔ በሚል ራሱ በትልቅ ጠብ ነው ከቃዱ የሚያስፈር ነው። ምን እለው ድሮ መጀመሪያ በቃ ከልጃችን ጋር አብረን ያደግነው እስከሆነ ጊዜ በኋላ ግን አዳፕት እያደረግ ነው ስንመጣ፣ ፈጣሪ በጣም እያያዝ ነው ስንመጣ ነገሮች እየተስተካከሉልን መጡ። እግዚአብሔር ይመስገን አላፍ ወደኋላ ስናስበው ግን በጣም የሚገርመኝ እኮ አሁን እንግዲህ በጣም ይሄ ማቹርድ ያልሆናችሁበት እና በተለይ እርስ በርስ ጀጅ የምትደራረጉበት እንጂ ሰፖርት ማትደራረጉበት ሁኔታ ላይ ከነበራችሁ ኢቨን በቃ መቆየታችሁ ራሱ ነው የሚገርመው። እኮ ምንድን ነው ፍቅሩ ነው ወይስ አንድ ሰው ሲደክም አንድ ሰው ያበረታል፣ እንዴት ነው? ሳናስበን ጓደኝነቱም ይፈጠራል። ብሳ ወጣት ስለሆነ ጓደኝነቱ አለ። በደንብ አብረን ታሳልፊያለሽ፣ አብረሽ ታወሪያለሽ። በዛ ላይ ደግሞ እንትን አይነት ግንኙነት አለን ይሄ ኢንቨስት የመደራረግ አላርነው ፐርሰናል እሷን የማየት መከታተል እንዴት ነው ምን ላይ ነሽ እንዴት ነሽ የማለት ነገር አለ። ያ ሞር ኮኔክት ያደረግሻል። ስለዚህ መጀመሪያ በጣም ክሎስ ስለነበራችሁ ነጻም ስለነበራችሁ እንትን አላላችሁም የመጀመሪያ ይ ጓደኛ መሆናችሁ አይ ቲንክ መለየት ጋር ያደርሰውም ነገሩ ብትጣሉ እዛው ነው ምትፈ በደንብ ፋይቲንጎ አለ። መጣላቱ አለመስማማቱ በትንሽ ነገር እንትን ማለቱ ምናምን አለ። ግን እዛው ፊክስ ታደረግ ያለች እንደገና ትስቀ ያለች ልጅነትም ስላለን የማይቀመጥም ገብቶሻል። እዛው እያወራሽ የተጫወተሽ ትቀጥያለሽ። ለኔ ጥቅም እራሱ በጣም ትልልቅ ጥሎች ነው የምንጣለው፣ የሚገርምሽ ለእኔ እኔውን ለቼንጅ ለማድረግ የእሱ ጉዳይ ነው የእሱ ኃላፊነት ነበረ የእኔ አልነበረ ኃላፊነት። እስኪ ከእናንተ ደግሞ ከትዳራችሁ በጣም የሚጠቅመን የሚመስላችሁ ኳሊቲያችን ነው የምትሉት ነገር ምንድን ነው? ትዳራችሁን ያቆሙ ትልቁ የእኛ ትዳር ላይ የተማርነው ነገር ምንድን ነው ይሄ ኢንቨስት መደራረግ አንዱ ለአንዱ የመኖር ነገር፣ ለምሳሌ አንቺ የሆነ የጎደለሽ ነገር ሊኖር ይችላል። ያንን አይቶ ለዛ ለአንቺ ልክ እንደ ራሴ ነው ገባሽ። እንዴት ነው አንቺ የሆነ ነገር ለማሳ እዚህ ጋር አሁን ለመቀመጥ እኮ ብዙ ድሪም አድርገሽ ይሆናል ብዬ አስባለሁ። አለ እና ልክ እንደዛ ነው። አሁን ለአንቺ እዚህ ጋር እንድትመጪ አሁን ኢቢኤስ መጀመሪያ እንድትቀርብ በጣም ጥረት አድርጌ ምናምን አናግሬ ከዛ ፕሮፋይሏን አሳይቼ ምናምን እንድትቀርብ ያደረኳት እኔ። ልክ እንደዛ ማለት ነው ገብቶሻል። በደንብ ኢንቨስት እንደራረጋለን። እሷም እኔን ጉድለት አይታ ከዛ፣ ዋናው ነገር ግን እኔና እሷን ስቲል እዚ ጋር እንድንገኝ የሚያደርገን ጸሎታችን ነው። የጋራ የሆነ ጸሎት አለ። ከዛ ውጪ ምንም ፈጣሪ ነው ወቃ ባል ምን መሆን አለበት፣ ሚስት ምን መሆን አለባት ብለህ ብትጠይቅ፣ እሱን ብለው እራሱ ምን ብለስታሉ? አዲስ ተጋቢ ትሞክሪያለሽ። ምንም ሩል የለውም ነው ምንለው፣ ምንም ህግ የለውም። አይፈቅድም የሚባሉ ነገሮች ምንም ዜሮ ነበር። ልጅ ብቻ ሩል የለውም። ስንጋባ፣ ባል እንደዚህ ሚስት እንደዚህ የሚባል ነገር የለም። አንድ ቀን የምናድር አይመስላቸው ነበር ሰዎች። ሶሻል ፋይናንሺያል እንትን ላይ ጥሩ አልነበርንም። አዲስ ነን፣ ብዙ ነገር እንደ እውቀት እንደዚህ እንደ እንትን አድርገሽ ብትይዥ ኤክስ ኤክስ ኤክስ ኤክስ ሊሆን ይችላል። ግን ምንድን ነው ግን ምንድን ነው ከፈጣሪ ጋር ግን ከሆንሽ ራሱ ፈጣሪ እየገራሽ እያሳየሽ መንገዱን እያስተካከለው ምናምን። አለዛ ፌል የማድረግ እድልሽ በጣም ከፍተኛ ነው ትዳር ላይ ያ ነገር ከሌለ ማለት ነው። በጣም አመሰግናለሁ። አሁን እየጨረስን ነው፣ ደግሞ አጠቃላይ ነው ሄደው ምናልባት ማስተላለፍ የምትፈልጊው መልእክት ካለ በዚህ አጋጣሚ ሁሉ ነገር ሁሉና ምን ሁሌ የምለው ነገር አንተ ባትኖር ከእግዚአብሔር ቀጥሎ እሱ ባይኖር አሁን ላለውበት ደረጃ መድረስ ቀርቶ ጭራሽ መገኘም አይመስለኝም። እና አሁን ህይወቴን እያንዳንዱ ህይወቴ ሙሉ እንዲሆን የሚያደርገኝ እሱ ነው። ኦልሞስት ዲፔንድ ነኝ። እሱ ከሌለ ብዬ ማሰብ አይብሮስ የለም፣ ዜሮ ፐርሰንት ሆኖ ነው የሚለው። እግዚአብሔር ያቆየን እንግዲህ ፍቅራችንን በደንብ ያቆይልን፣ ይባርክልን። እሱም ጤናውን እድሜን፣ ሁሉ ነገር ይስጥልኝ። የልጆች አባት ነው። በጣም ነው የምወደው፣ በጣም ነው የማከብረው። የልጆች የእኔም አባት ነው እንጂ ልጆች ብቻ ሳይ የኔ ሁለተኛ አባቴ ነው። ብቻ እግዚአብሔር በሰላም በጤና በፍቅር ያቆይልን። አንተም እንደዛ እግዚአብሔር ያው ላይክ በልጅነት የሰጠኝ ስጦታ አይነች እሷም ታውቃለች፣ ያው ብዬውም አውቃለሁ። ተስፋ ፊት ያው የመጀመሪያ ሴት ምናምን አላውቅም። እንደዚህ እሷን ጋር እንትን አልኩኝ፣ ይው ቀጠልን ማለት ነው። እና በረከት ነች፣ ሁሉ ነገር ነች። ምናል ለመሰለሽ አንድ ወንድ ኢቨን የማያውቀውን እግዚአብሔር ያስቀመጠለትን በረከት ማግኘት ከፈለገ ሚስቱ ላይ ኢንቨስት ማድረግ አለበት፣ ሚስቱም መንከባከብ አለበት። ምናምን እያለ ግን ይሄ ኢንቨስት የሚለው ነገር ምንድን ነው? እሷ እንድታምር ደስ እንዲላት ዋቴቨር በሰዓቱ ወይ ደግሞ ነገ ተነገ ወዲያም እንትን ሊላት የሚችል ነገር ከሆነ ያንን ትኩረት ሰጥቶ ቢያደርገው ፈጣሪ ራሱ በጣም ይባርከዋል። እኔ እንደዛ ነው የገጠመኝ። ብዙ ነገር ነው በእሷ የምማረው የማቀው እስቲል አሁንም ድረስ ማለት ነው። እና ያው ህይወቴ ነች ለእኔ ከእሷ ውጭ ነው በጣም ነው ሞዳት የልጆቼ እናት ነሽ በጣም ደስ ትላላችሁ ስለመጣችሁ እንግዶች ስለሆናችሁ ላይፍ ኤክስፔሪንሳችሁን ሼር ስላደረጋችሁኝ እጅግ በጣም አመሰግናለሁ ቴንክ ዩ በጣም ሀያ ሰላሳ ፖድ ይህን ይመስል ነበረ እጅግ በጣም ቆንጆ ቆይታ አድርገናል እንደወደዳችሁት አልጠራጠርም በቀጣይ ከሌሎች እንግዶች ጋር በሌላ ሀሳብ እንገናኛለን መልካም ጊዜ ስትከታተሉ የቆያችሁት የእናንተ የወጣቶች የሆነውን ሀያ ሰላሳ ፕሮግራማችን ነው። ልንለያይ ነው። ተናገሪ እንጂ አትፍሪ። እያዘንኩ ነው ግን እኔ ማውጣት ቃሉን እየከበደኝ ነው። ያው ዛሬ ብንለያይም ሳምንት ግን ተመልሰን እንገናኛለን። እንግዲህ መግቢያ ላይ እንዳልነው ቁም ነገሩም መዝናኛውም ሳይቀርባችሁ አሪፍ ነገር እንዳገኛችሁ አሪፍ ሰዓት እንዳሳልፋችሁ ተስፋ እናደርጋለን። በጣም እርግጠኞች ነን። ሳምንትም እንደተለመደው እንደዚሁ የበልጥ ደግሞ የምትወዷቸውን የበልጥ አሳምረን የምንገናኝ ነው የሚሆነው። አብረን የነበርነው እኔ ደኗክቶላ ጌታውን አሰፋ ከመላው የሃያ ሰላሳ ፕሮግራም አዘጋጆች ጋር በጋራ በመሆን ነው። ሳምንት እንገናኝ። ደህና ሁኑልን።